የደብረ ጽዮን ገብረ ሚካኤል ቡድን ህወሓት ወልቃይትን በኃይል ለመቆጣጠር ለሰራዊቱ ትዕዛዝ መስጠቱ ተሰምቷል። ህወሓት ታንክን ጨምሮ የቀበረውን ከባድ መሳሪያ ማውጣትና በሱዳን በኩል ባልቡርሃን የሚደገፈውን ጦር ማዘጋጀቱን አንድ ባለስልጣን አጋልጠዋል። ወልቃይት ላይ የሚቀሰቀሰው ጦርነት በመላው ኢትዮጵያ እንዲቀጣጠል ታስቦ የተነደፈ ነውም ተብሏል። ፕሬዚዳንት ኢሳያስ አፈ ወርቄ በበላይነት ስለሚመሩት የሻቢያ ህወሓትና ጄኔራል አልቡርሃን የጦርነት ጥምረት ያወጡትን ምስጢር ይዘናል፣ እናስደምጣችኋለን በባህር በር ጉዳይ የተጀመረውን እንቅስቃሴ ማፍጠን ይገባል የሚል ጥብቅ መመሪያ ተሰጠ። ዛሬ ዕለት በባህር በር ጉዳይ ከአራት ኪሎ ጥብቅ የተባለ ትዕዛዝ ተላልፏል። የባህር በር ጉዳይ ለኢትዮጵያውያን አይቀሬ መሆኑን ተመላክተዋል። ጠቅላይ ሚኒስትር አብይ አህመድ በመሩት የብሔራዊ ደህንነት ምክር ቤት ግምገማ በባህርበር ጉዳይ የተያዘው አቋም መፍጠን አለብን የሚል ትእዛዝ ወርዷል ነው የተባለው። የተሰማው በዛሬው ዕለት የደህንነት ምክር ቤቱ ግምገማ ባደረገበት ዕለት ነው። በግምገማውም በባህርበር ጉዳይ በተጀመረው ግለት እንዲቀጥል የሚል ትእዛዝ ተላልፏል። እናስደምጣችኋለን። ከወለጋ ተፈናቅለው አማራ ክልል የሚገኙ ዜጎች ከባድ ችግር ገጥሟቸዋል አልተባለም። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በ10 ሺዎች የሚቆጠሩ ተፈናቃዮች ከፍተኛ ችግር ውስጥ መግባታቸውን አንድ ሪፖርት አመላክቷል። እንመለስበታለን። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይርሳችሁ ከአንድ አፍታ። ለአሁኑ መደመጥ አለባቸው አልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት ወደ ወልቃይት በኃይል ሰብሮ ለመግባት ለጦሩ ትእዛዝ መስጠቱ ተሰማ። የደብረጽዮን ገብረ ሚካኤል ቡድን ህወሓት ወልቃይትን በኃይል ለመቆጣጠር ለሠራዊቱ ትእዛዝ መስጠቱ ተሰምቷል። በጌታቸው ረዳ የሚመራው የህወሓት ክንፍ ከፍተኛ ካድሬና የጊዜው አስተዳደሩ ከፍተኛ ባለስልጣን ላንድ አፍታ ተናግረዋል። የህወሓትን የጦር ዝግጅት ሚስጥር ያጋለጡት አሁን ላይ ለደህንነታቸው በመስጋት አዲስ አበባ የሚገኙትና በጌታቸው አስተዳደር ስር የትግራይ ምግብና መድኃኒት ቁጥጥር ዋና ዳይሬክተር ጣማርዶም ናቸው። ባለስልጣኑ እንደገለጹት ከሆነ ህወሓት በአሁን ወቅት ወልቃይትን በኃይል ለመቆጣጠር በካምፕ ለሚገኘው ተዋጊ ያሳውቋል ብሏል። ለሰራዊቱ ወልቃይትን በኃይል ለመቆጣጠር በማንኛውም ሰዓት ለሚሰጠው ትእዛዝ ዝግጁ እንዲሆን እንደተነገረው ጣምላንድ አፍታ አረጋግጠዋል። የጌታቸው ረዳ ክንፍ ዋና የፖለቲካ ሰው የሆኑት ጣመም የደብረ ጽዮኑ ቡድን ህወሓት ተፈናቃዮችን ወደ ወልቃይት እንዳይመለሱ የከለከለው ጦሩን ለማስገባት መሆኑን ተናግረዋል። ተፈናቃዮችን ብቻቸውን አለቅም ያለው የደብረ ጽዮኑ ቡድን በሁለቱ አቅጣጫ በኃይል ሰብሮ ለመግባት ዝግጅት እያደረገ መሆኑን ባለስልጣኑ ገልጸዋል። አንደኛው ግንባር በትግራይ በኩል ሲሆን ለሰራዊቱ በተጠንቀቅ እንዲቆም ትዕዛዝ ሰጡት እንቅስቃሴ እያደረገ ነው ተብሏል። ለዚህም በፕሪትሮ ስምምነት መሰረት ከባድ መሳሪያ ሙሉ በሙሉ አስረክብ ያለው ካለ በኋላ የቀበረውን መሳሪያ እያወጣ መሆኑን ባለስልጣኑ ጠቁመዋል። ይኸው ቡድን አሁን ላይ በተለያዩ አካባቢዎች የቀበራቸውን ታንኮችና መድፎች አውጥቶ እያንቀሳቀሰ መሆኑን አረጋግጠዋል። ባለሥልጣኑ ምንም እንኳን አሁን ላይ አዲስ አበባ የሚገኙ ቢሆንም ትግራይ በነበሩበት ወቅት በስራ አጋጣሚ አጋጣሚ ሲንቀሳቀሱ ታንክ ከተቀበረበት ወጥቶ ባይናቸው ማየታቸውን ገልጸዋል። ህወሓት ወልቃይትን በኃይል ለመቆጣጠር የተዘጋጀበት ሁለተኛው ግንባር ሱዳን መሆኑን ባለስልጣኑ ጠቁመዋል። ህወሓት ሱዳን ውስጥ ያለውን ጦር አርሚ ሰባ በሚል ያደራጅቶ ከወልቃይት ቅርብ ርቀት ላይ ማስፈሩን የገለጹ ሲሆን ሱዳን ከሚገኙ መጠለያ ጣቢያዎች ወጣቶችን እየመለመለ መሆኑን አጋልጠዋል። ህወሓት በጦርነቱ ወቅት ወደ ሱዳን ካሸሸው ተዋጊ በተጨማሪም በመጠለያ ከሚገኙ ተፈናቃዮች ዓለም አቀፍ ህግን ጥሶ እየመለመለ መሆኑን ተናግረዋል። በስደት ላይ የሚገኙ ወጣቶች ከተጠለሉባቸው መጠለያ ካምፖች ለውጊያ የሚመለመሉት በግዳጅ መሆኑንም ባለስልጣኑ አመላክተዋል። የህወሓትን የጦርነት ዝግጅት ያጋለጡት ባለስልጣን በጌታቸው ረዳ የሚመራው ክንፍ እምነት ወልቃይትን በኃይል መቆጣጠር አያዋጣም የሚል መሆኑን ጠቁመዋል። የወልቃይት ጉዳይ በህግ አግባብ ተዳኝቶ ህዝብ ያሻውን እንዲሆን እድል መስጠት ይገባል ሲሉም አቋማቸውን ለአንድ አፍታ ገልጸዋል። ህወሓት እያደረገ ያለው ዝግጅት ወልቃይት ወልቃይትን ከመቆጣጠር ያለፈ መሆኑን የገለጹት ጣመ ሙሉ ጦርነት ለመክፈት ከሻቢያና ለሱዳን አልቡርሃን ጋር ጥምረት ፈጥሯል ብለዋል። በደብረ ጽዮን ገብረ ሚካኤል የሚመራው ህወት ለሚከፍተው ጦርነት የሻቢያና ጀነራል አልቡርሃን ሙሉ ድጋፍ ዋስትና እንደተሰጠውም ገልጸዋል። የቡድኑን ሚስጥራዊ ስብሰባዎች ጭምር መረጃ እንዳላቸው የገለጹት ባለስልጣኑ ሦስቱ ኃይሎች ጥምረታቸውን በሰነድ ማቀፍ አጠናቀዋል ብለዋል። የሶስትዮሽ ጥምረቱ በበላይነት የሚመራው በኤርትራው ፕሬዚዳንት ኢሳያስ አፈወርቂ መሆኑን የጠቆሙት ጣመም ዋና አላማውም ኢትዮጵያን በጦርነት ማተራመስ ነው ብለዋል። የሦስቱ ኃይሎች ጥምረት በህዋት አማካኝነት የተደረገ ቢሆንም የኤርትራ መሪነት ሌሎች የታጠቁ ኃይሎች እንደ አጋርነት እንደሚሳተፉበት ጠቁመዋል። የኦሮሚያው ኦነግ ሸኔም፣ ከሰሞኑ ወደ ትጥቅ ትግል መመለሱን ያሳወቀው የሶማሊያ ኦብነግ፣ የአማራው ፋኖ በእነዚህ ሶስት ኃይሎች አጋር ተደርገው ሊወሰዱ እንደሚችሉ ገልጸዋል። በባህር በር ጉዳይ የተጀመረውን እንቅስቃሴ ማፍጠን ይገባል የሚል ጥብቅ መመሪያ ተሰጠም። በዛሬው ዕለት በባህር በር ጉዳይ ከአራት ኪሎ ጥብቅ የተባለ ትዕዛዝ ተላልፏል። የባህር በር ጉዳይ ለኢትዮጵያውያን አይቀሬ መሆኑን ተመላክተዋል። ጠቅላይ ሚኒስትር አብይ አህመድ በመሩት የብሔራዊ ደህንነት ምክር ቤቱ ግምገማ በባህር በር ጉዳይ እየተያዘው አቋም መፍጠን አለብን የሚል ትዕዛዝ ወርዷል ነው የተባለው የተሰማው በዛሬ ዕለት የደህንነት ምክር ቤቱ ግምገማ ባደረገበት ዕለት ነው። በግምገማውም በባህር በር ጉዳይ በተጀመረው ግለት እንዲቀጥል የሚል ትዕዛዝ ተላልፏል። የብሔራዊ ደህንነት ምክር ቤቱ መንግሥት የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱን ነው የታወቀው። የፌዴራል መንግሥት የኢትዮጵያን የባህር በር የማግኘት መብት ለማስከበር የሚያደርገውን እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታውቋል። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትንና ያላትን ክፍ ከፍተኛ ሚና እንዲረዳም፣ መንግስት ጥሪ አቅርቧል። ይህ ፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡ ሚያዚያ 1 ቀን 2017 ዓ.ም ያደረገውን ስብሰባ በተመለከተ በጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ነው። ጠቅላይ ሚኒስትር አብይ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት በ2016 ዓ.ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና መገናኛ ብዙሀን በኩል በተደጋጋሚ ሲነሳ ቆይቷል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም የባህር በር የማግኘት ጉዳይን አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝ ውሃን በተመለከተም ያላትን አቋም በጎረቤት ሀገራት ዘንድ ግልጽ እንዳልነበረ የተናገሩት አብይ አሁን ግን የባህር በር ጥያቄን ማንሳት ነውረነቱን አቁሟል ሲሉም ተደምጠዋል። የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጡ መቀበል መርህ ሊሆን ይገባል የሚል ነው ሲሉም ተደምጠው ነበር። የዛሬው የብሔራዊ ደህንነት ምክር ቤት መግለጫ መንግስት በተደጋጋሚ ያነሳ ያለውን የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቋል። የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጠዋል ሲልም ውሳኔውን ገልጸዋል። ኢትዮጵያ በአሁናዊ የዓለም ፖለቲካና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነፃነቷን አስጠብቃ ጥቅሟን አስከብራ ተገቢ ሚናዋን እየተጫወተች መሆኑንም የሚጠቅሰው መግለጫው አገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራም ተገቢ ለዋላዊ ደረጃዋን እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላል የሚል እምነቱንም ገልጿል። የዓለም አቀፉ ማህበረሰብም ኢትዮጵያ ሰላምንና ደህንነትን በማረጋገጥ ረገድ በቀጠናው በአህጉሩና በዓለም አቀፍ ደረጃም የነበራትንና ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፏ አጠናክሮ እንዲቀጥልም ምክር ቤቱ ጥሪውን አቅርቧል። ከወለጋ ተፈናቅለው አማራ ክልል የሚገኙ ዜጎች ከባድ ችግር ገጥሟቸዋል ተባለ። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በአስር ሺዎች የሚቆጠሩ ተፈናቃዮች ከፍተኛ ችግር ውስጥ መግባታቸውን አንድ ሪፖርት አመላክቷል። በሰሜንና ደቡብ ወሎ ዞኖች ውስጥ በሚገኙ አምስት መጠለያ ጣቢያዎች ውስጥ የሚኖሩ ወደ 150 በላይ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ ኢትዮጵያ ኤመርጀንሲ ሸልተር እና ኤንኤፍአይ ክላስተር አዲስ ባወጣው ሪፖርት አስታውቋል። ተፈናቃዮች ለከፍተኛ የሰብአዊ ድጋፍ ውጥረት ተጋ ተጋልጠው በመኖርና ባለመኖር አጣብቂኝ ውስጥ እንደሚገኙም ተገልጸዋል። የተፈናቃዮች መጠለያዎች ከመጠን በላይ በሰዎች በመጨናነቃቸው ያረጁና የተቀደዱ በመሆናቸውና ለረጅም ጊዜ አገልግሎት እንዲውሉ ፈጽሞ የታሰቡ ባለመሆናቸው የተፈናቃዮቹ ሁኔታ በከፍተኛ ደረጃ እየተባባሰ መምጣቱንም ሪፖርቱ ገልጿል። ኢትዮጵያ ኤመርጀንሲ ሸልተር እና ኤንኤፍአይ ክላስተር ባካሄዱት የመስክ ምልከታ ሪፖርቱ ጃሪ ሁለት መካነ ኢየሱስና ገርባ ዲጋን መጠለያ ጣቢያዎች ውስጥ የሚኖሩ በርካታ ተፈናቃይ ቤተሰቦች በጋራ መኖሪያ ወይንም በተጎዱ መዋቅሮች ውስጥ ተጨናንቀዋል። ይህም የግል ቦታ ጦትና አነስተኛ ደህንነት አስከትሏል ብሏል። በተጨማሪም የአካል ጉዳተኞች ምንም አይነት የተለየ መጠለያ አቅርቦት የላቸውም ሲል አክሏል። ምግብ ነክ ያልሆኑ ምርቶች ሁኔታም እኩል አሳሳቢ እንደሆነ በሪፖርቱ ተገልጿል። የመጨረሻው ሙሉ ስርጭት ለአብዛኞቹ ጣቢያዎች የተደረገው በፈረንጆቹ 2022 ነው። ከዛ በኋላ ያለው ድጋፍ አናሳና ወጥ ለጥነት የጎደለው ነው ሲልም ሪፖርቱ ገልጿል። በሪፖርቱ መሰረት በእነዚህ የተፈናቃዮች መጠለያ ያለው አስከፊ ሁኔታም በክልሉ ባለው የጸጥታ ችግርና የአገልግሎት መቋረጥ የበለጠ እያባባሰው ነው ብሏል። እስከ 2025 መጀመሪያ ድረስ ከ660 በላይ ግለሰቦች በግጭት ከተጎዱ አፋር፣ ኦሮሚያ፣ ትግራይ እና ቤሻንጉል ጎምዝ አካባቢዎች ወደ አማራ ክልል ተፈናቅለዋል። ወደ 7ሺ የሚጠጉ ተፈናቃዮች በአሁኑ ወቅት በሰባቱ አስተዳደራዊ ዞኖች ውስጥ በሚገኙ 31 መጠለያ የጋራ ማዕከላት ውስጥ ይኖራሉ። ሪፖርቱ እንዳመላከተው በአማራ ክልል ከሚገኙ መጠለያዎች ውስጥ በሰሜንና ደቡብ ወሎ ዞኖች ያሉ ጣቢያዎች ከፍተኛ ቁጥር ያላቸው ተፈናቃዮች የያዙ ሲሆን 55 በመቶ የሚሆኑ መጠለያዎችና የጋራ ማዕከላት ይገኙበታል። በ2004 መጀመሪያ ላይ የተወሰነ ተፈናቃዮችን የመመለስ ጥረት ቢጀመርም ከዛ በኋላ ሰፊ የመመለስ ወደ ሌላ ቦታ የማዘዋወር ወይንም ሌላ ዘላቂ መፍትሔ የማግኘት እድሉ አነስተኛ ሆኖ ቆይቷል ሲል ሪፖርቱ አመላክቷል። በሰሜን ወሎ ዞን በ ዳራ የሀገር ውስጥ ተፈናቃዮች ማዕከል የሚኖሩ በሺዎች የሚቆጠሩ ግለሰቦች ከፍተኛ የምግብ እጥረት እንደገጠማቸው በተደጋጋሚ ቢገለጽም እስካሁን ድረስ የደረሰላቸው አካል የለም ብሏል። ቻይና በአሜሪካ ላይ የ84 በመቶ ታሪፍ በመጨመር ለዶናልድ ትራምፕ እርምጃ ምላሽ ሰጠች። ቻይና ዶናልድ ትራምፕ በጣሉባት የታሪፍ ጭማሪ የ84 በመቶ ታሪፍ በመጣል የንግድ ጦርነቱን እንዳዲስ ከፍ አድርገዋለች። ቤጂንግ እዚህ ውሳኔ ላይ የደረሰችው ትራምፕ ባስፈራሩት መሰረት በቻይና ላይ ታሪፉን እጥፍ በማድረግ ወደ 104 በመቶ ከፍ ማድረጋቸውን ተከትሎ ነው። ይህ የንግድ ጦርነት እየተጋጋ ላይ ሄዶ የኢኮኖሚ ድቀት ያስከትላል የሚል ስጋት እየፈጠረ መሆኑ ተገልጿል። የቻይና የውጭ ጉዳይ ሚኒስቴር አገሪቱ የትራምፕን ታሪፍ በመቃወም እስከ መጨረሻው ለመዋጋት መገደዷንና ዋይት ሀውስ የጉልበተኞችን አካሄድ መርጧል ሲልም ከሷል። ቻይና ቀደም ሲል 34 በመቶ የነበረውን የታሪፍ መጠን ከፍ በማድረግ 84 ሰዓት በመቶ አድርሰዋለች። ከነገ ጀምሮም 12 የአሜሪካ ኩባንያዎች ወደ ውጭ ሲልኩ ቁጥጥር ከሚደረግባቸው ተቋማት ዝርዝር ውስጥ ይካተታሉ ተብሏል። በዚህ ዝርዝር ውስጥ የሚገኙ ኩባንያዎች ምርጫቸውን ከሀገራቸው ለማስወጣት የኤክስፖርት ፍቃድ ሊጠይቁ የሚችሉ ተብለው የተለዩ ናቸው። የሰው ሰራሽ አስተውሎ ኩባንያዎችን ጨምሮ ስድስት የአሜሪካ ኩባንያዎች ወደ ማይታመኑ ኩባንያዎች ዝርዝር ውስጥ ገብተዋል። በዚህ ዝርዝር ውስጥ የሚገኙ ኩባንያዎች ቻይና ውስጥ እንደ ልብ ለመስራት የማይችሉ ከመሆኑም በላይ እገዳና ቅጣትም ሊተላለፍባቸው ይችላል። ቻይና ካልቪን ክሌን እና ቶሚ የመሳሰሉ ልብሶችን የሚያመርተው ፒቪኤችን ቀደም ብላ በዚህ ዝርዝር ውስጥ ማካተቷ ተዘግቧል። ቻይና አስቀድማ አሜሪካ ዓለም አቀፍ የንግድ ሕጎችን እየጣሰች ነው በማለት ቅሬታዋን ለዓለም ንግድ ድርጅት አቅርባለች። ቻይና ውሳኔውን ይፋ ካደረገች በኋላም ትራምፕ በሰጡት የመጀመሪያ አስተያየታቸው አሁን ወደ አሜሪካ ፋብሪካዎቻቸውን ለማዘዋወር ታላቅ ጊዜ እንደሆነ ለንግድ ድርጅቶች ተናግረዋል። አሜሪካ የግዳጅ ቤት ኃላፊ ስኮት ቤሴንት በበኩላቸው ከቻይና ጋር ጠንካራ ትብብር ማድረግ አስከፊ መዘዝ እንደሚያስከትል ለአሜሪካ አጋሮች ማስጠንቀቂያ ሰጥተዋል።